ኪ ሃውሲንግ ፋይናንስ ሶሉሽን ከዚህ በፊት መዝግቧቸው እድለኛ ላደረጋቸው ተመዝጋቢዎቹ ይህንን ከጀርባዬ የምትመለከቱትን ህንፃ ሊያስተላልፍ ነው። እንደምን አላችሁ የኪ ሃውሲንግ ቤተሰቦች! ይህ ሳምንቱን ሙሉ የሰራናቸውን ዋና ዋና ስራዎች ለእናንተ የምናቀርብበት የሳምንቱ ቪዲዮ ነው። የዛሬው ቪዲዮ ለየት የሚያደርገው ሳይት ላይ ተገኝቼ ስራ ላይ እያለን ነው። እንግዲህ ሰዓትም ስለደረሰ ለእናንተ ለማቅረብ እየቀረጽን የምንገኘው ኪ ሃውሲንግ ፋይናንስ ሶሉሽን የመዘገባቸውን በጠቅላላ የቤት ባለቤት ያደርጋል። የመዘገብናቸውን የቤት ባለቤት ሳናደርግ እረፍትም ትርፍም የለንም ስንል ሰምታችሁናል። ተመሳሳይ የሀሳባችን አሁንም ቀጥሏል። ከዚህ ቀደም እንዳብራራንላችሁ ለመዘገብናቸውና እድለኛ ላደረግናቸው የኬ ሃውሲንግ ቤተሰቦች ጥቅምት 15 2018 ዓ ም ቤታቸውን እንደምናስረክባቸው ገልጸን ነበረ። እነዚህ ጥቅምት 15 2018 ዓ ም ቤታቸውን የሚረከቡት የኬ ሃውሲንግ ተመዝጋቢዎችና ድለኞች በጳጉሜና ጥቅምት 2016 ላይ በእጣ የተለዩት ናቸው ብለንም ነበረ። ነገር ግን ለነሱ ከሚሰጠው ቤት ተጨማሪ ትርፍ ቤቶች ስላሉ ሚያዝያ 2 ሺ 17 ዓመተ ምህረት ላይ እድለኛ ላደረግናቸውም ይህንን ቤት ልናስረክብ ይገባል በሚል በመጨረሻ ሰዓት በወሰነው ውሳኔ መሰረት ሚያዚያ 30 2017 ዓመተ ምህረት እድለኛ ለሆኑትም የተወሰኑ ሰዎች እዚህ ሕንፃ ላይ እንመድባለን። እንደምታውቁት ሚያዚያ 2017 ዓመተ ምህረት እድለኛ የሆኑት 174 ሰዎች ናቸው። ከ174ቱ ውስጥ አምስቱ በባህር ዳር ከተማ ነው። ለእነሱም ባህር ዳር ድረስ በመሄድ ቤታቸውን ልናስረክብ ቅድመ ዝግጅት እያደረግን እንገኛለን። ከዛ በፊት ግን አዲስ አበባ ከሚገኙት 169 እድለኞች መካከል የተወሰኑት ራሳቸውን በእጣ ለይተው ሁሉም በተገኙበት እዚህ ህንፃ ላይ የሚመደቡ እና ቤታቸውን የሚረከቡ ይሆናል። ከዚህ ቀደም እናስረክባለን ብለን አስበን ከነበረው ተጨማሪ ቁጥር በመጨመራችን ምክንያት ጥቅምት 15 አድርገን የነበረውንም ኤቨንት ወይም ደግሞ ልዩ ዝግጅት አንድ ሳምንት ተጨማሪ ጊዜ በመስጠት ጥቅምት 22 አድርገናል። ጥቅምት 22 ያደረግንበት ምክንያት እነዚህ 169 ከዚህ ቀደም እድለኛ የሆኑትን የኪ ቤተሰቦች ጠርተን እዚህ ሳይት ላይ የሚመደቡትን በዕጣ ለመለየት እና ሌሎቹ ደግሞ ወደ ተቀረው ሳይት እንዲሆኑ ለማድረግ የሚቀጥለውን ሳምንት ልንጠቀም ይገባል በሚል በመጨረሻ ሰዓት በወሰንነው ውሳኔ ምክንያት ነው። በዚሁ መሰረት የኪ ሃውሲንግ ፋይናንስ ሶሉሽን ቤተሰቦች እስካሁን ድረስ ላሳያችሁ ትዕግስትና ላላችሁ አብሮነት ሁላችሁንም ከልብ እናመሰግናለን ቤታችሁ ውስጥ የደስታ የተረጋጋ ህይወት እንድትኖሩም ከወዲሁ እንመኝላቸዋለን። ባሳለፍነው ሳምንት ከሰራናቸው ስራዎች ውስጥ ይህ የመጀመሪያው ነው። በመቀጠል ከዚህ ቀደም በመልእክት ወይም ኤስኤምኤስ ልከን ስልከን እየተመሰረተ የሚገኘው የፋይናንስ ተቋም ባለድርሻ ሁኑ ብለን ነበረ። በዛ መሰረት በርካታ ቁጥር ያላቸው ግለሰቦች አመልክተዋል። ያንንም ማመልከቻ ተቀብለን ሂደቱን እኛ ቀጥለንበታል። ለጊዜው ያገኘነው ቁጥር ከበቂ በላይ ስለሆነ አሁን አዲስ ማመልከቻዎችን እየተቀበልን አይደለም። የፋይናንስ ተቋም ከተመሰረተ በኋላ እና ስራ ከጀመረ በኋላ ግን መቀላቀል የማንኛውም ግለሰብ እና ቡድን እንዲሁም ድርጅት መብት ስለሆነ በዛ ሰዓት በድጋሚ ክፍት ስለምናደርግ በዛው ሰዓት ላይ እንገናኛለን። አሁን ላለን በባለፈው ሳምንት ውስጥ አስፈላጊውን የቁጥር መጠን ስላገኘን የፋይናንስ ተቋሙን ለመመስረት አስፈላጊውን ሂደት እኛ መሄድ ቀጥለናል። እዛ ላይ ግን አቁመናል። ሌላኛው በባለፈው ሳምንት ውስጥ ያከናወነ ዋና ዋና ነገር ኪ ሃውሲንግ መዘገባቸውን የቤት ባለቤት የሚያደርገው በአመት ሁለት ጊዜ እጣ በማውጣት ነው። ይህን እጣ ለማውጣት ደግሞ አስፈላጊ የሚባሉ የጀርባ ስራዎች መሰራት አለባቸው። ከሁሉም ስራ ግን ዋናው ለእድለኞች የምናስተላልፈውን ቤት ማዘጋጀት ነው። ለዛም ከዚህ ቀደም አብረውን ሲሰሩ ከነበሩ አልሚዎች ጋር ያሳለፍነው ክረምት እንደመሆኑ መጠን በርካታ ሳይቶች እንቅስቃሴ አቁመው ነበረ። ወደ እንቅስቃሴያቸው እንዲመለሱ እና ሌሎች ተጨማሪም ደግሞ አልሚዎች አብረውን እንዲሰሩ ለማድረግ እየተንቀሳቀስን እየሰራን እንገኛለን ውጤቱን እንደዚህ ማቅረባችን እያደረግን ደግሞ ወደፊት እናሳያቸዋለን። የኪ መንደር ግንባታንም በተጀመረ በጣም ዋና ዋና የሚባሉትን ስራዎች ወደ ማጠናቀቅ ሁነን በቅርቡ ያም ይጀመራል። የኪመንደር ግንባታ የሚጀመርበት ሳይት እዚሁ ሳይት አካባቢ ነው። በጣም ቅርብ ቦታ ላይ ነው የሚገኘው። አብዛኞቹ ሳይቶቻችን የሚገኙት ነፋስ ስልክ ላፍቶ ክፍለ ከተማ ውስጥ ነው። እንግዲህ ይህም ሳይት የኛም ማለት ነው፣ እዚሁ አካባቢ ነው የሚገኘው። ኪ ሃውሲንግ ባሳለፍነው ሳምንት ውስጥ እነዚህን ስራዎች ከመስራት ጎን ለጎን ደግሞ ምዝገባም እያከናወነ ነው የሚገኘው። ለመጨረሻ ጊዜ አራተኛ ዙር ምዝገባ ክፍት ሆኖ እንዲቀጥል አድርገናል። ኪ ሃውሲንግ ይህንን ምዝገባ የሚያከናውነው ለአንድና ለመጨረሻ ጊዜ ነው፤ ከአሁን በኋላ ምንም ምዝገባ እንዳይኖር። በዚህ ዙር ግን አስፈላጊ ቁጥር እንዲሞላ እየተጋን እንገኛለን። ይህንን ስራ በምንሰራበት ወቅት የሚገጥሙንን ደግሞ የተለያዩ ጥቃቅን ፈተናዎች ከሚመለከታቸው አካላት ጋር ከኪ ሃውሲንግ አመራሮች ጋር እንደዚሁም ከሰራተኞች እና ከአባሎቻችን ጋር ደግሞ በጋራ በመሆን እያለፍን እየተሻገርን እንገኛለን። መልካም ቆይታ እንዲሆንላችሁ በመመኘት የሳምንቱን ቪዲዮ እዚህ ላይ እናጠናቀቃለን። በሚቀጥለው ሳምንት እንገናኝ። መልካም የስራ ጊዜ ይሆንላችሁ። ቻው።